አሰላሙ አለይኩም ወናች ላወረግያት ውድያት ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ጋር አልሐምዱሊላህ አለፉል ያዋል። እንግዲህ ዛሬ ማለት ነው ፋጢራ ትንሿን ቢዛ አሰራር ነው የማሳያችሁ። በጣም ትወዱታላችሁ፣ በጣም ይለሰልሳል፣ በጣም ይጣፈጣል ማለት ነው። በነገራችሁ ላይ እኔ እዚህ ነቃነቅ ስለሚወዱ ነው በጣም የማበዛው እና ያው የቤቱ አመል ብዙ አይነት ስለሆነ ማለት ነው ና ነቃነቅ በጣም ይወዳሉ የኔ ቤት እና ማለት ነው አሁን እዚህ ላይ ካሜራ ነው የጨመርኩት። ሁለት ኩባያ ውሃ ጨምር ያለው ሁለት ኩባያ ውሃ እና ሁለት ምላገት ስኳር ነው። ይህን ምላገት ስኳር ብቻ ነው የሚጨምረው ሌላ ነገር አልጨምርም። እና ሁለት ኩባያ ዱቄት አርጌ አቦካዋለሁ። ወጥቷል። እዚህ ላይ አሁን እንግዲህ ትንሽ ጠብቀዋለሁ። ትንሽ ደቂቃ ማለት ነው። ትንሽ ደቂቃ ከጠበቁ በኋላ ትንሽ የሆነ ኮፍ ይላል። አሁን እንደዚህ ኮፍ ብሎልኛል። አሁን እንግዲህ እንደዚህ ኮፍ ታለልኝ። ምንድነው የማስገባው? ሁለት እንቁላል አስኳሉን፣ ሁለት ምልህ አገ ዘባዲ ምልህ ትንሽ አደርጋለሁ። ሁለት ኩባያ ሀሊብ ሀሊብኒዶ ማለት ነው። ያኔ እንዳላችሁ ነው እንትን የምትሉት። ስለዚህ እንዲዛ አርጌ ዘይት ትንሽ ዘይት እንዲያቅማችሁ ማለት ነው እና እኔ ትንሽ ነው ጠብ ያረኩት እላችኋለሁኝ፣ ሀባይቢ። ስለዚህ ካሁን ይሄ ዘይት ታ ይሁን ኔ ዘ ዘይቱን ነው ገባችሁ፣ ለምግብ ጥሩ ነው ዘ ዘይቱን። ዘይት ከሚበዛ ዘ ዘይቱን አሪፍ ስለሆነ ማለት ነው ና እኔ ይሄ ዘ ዘይቱን ነው ትንሽ ነው የተጠቀምኩት።

ዛርጌ ጨርሻለሁ እላችኋለሁ ሆኜ አሁን እንግዲህ ይቀር ነዋለኝ ተገደንኩ በኋላ አሁን እንግዲህ ጨርሻለሁ። ወክቶልኛል ይሄን ይመስላል እና ተወዱተላችሁ በጣም የሚጣፍጥ የሚለሰልስ ከምንም በላይ ማለት ነው፣ ምርጥ ነው እና ያው ትንሽ ጠማጥም በጣም ይወዳሉ። እዚህ ላይ በጣም ቀላ ካሜራው ነው እላችኋለሁ። እንዲህ አርጋችሁ ሞክሩት። በጣም ተወዱታላችሁ። በተሰማሪዎችም ከምንም በላይ ነው የምትወዱት የኔ ወዶች። እሺ እና በጣም ነው የሚያምረው እላችኋለው። ስለዚህ የእኔ ማርማሽላዎች የምትወዱት ወዲት ይህን ይመስላል ከምንም በላይ ማለት ነው። በጣም ይጣፍጣል፣ በጣም ለስላሳ ነው እና ይህን አርጋችሁ ሞክሩት። በነገራችሁ ላይ የኔ ሳልሳ በጣም ይወዳሉ፣ ብዙ እንትን ይላሉ። ለዛ ነው ይሄን ያራኩት እና እንደዚህ አርጋችሁ ሞክሩት። ከዛ በኋላ ኔ ነገሩኝ መልሱን ማለት ነው። ይሄ እውነት ነው ወይ ውሸት ነው ብላችሁ ማለት ነው። ምክንያቱም ሶፍት ነው የሚሆነው። ሶፍት በቃ ይጣፍጣል እና ለስላሳ ነው የሚሆነ